ጋይስ የዛሬ ጉድ ያስብላል፣ እውነት ለመናገር ማለት ነው። እንዴት ነው ወንድ ልጅን ቀርባችሁ በአንድ ሳምንት ውስጥ እንዴት ፍቅር ይመጣላችኋል? አረ ሴቶች ምን እየሆናችሁ ነው? እኛን እያሳፈራችሁ ነው አሁን ላይ ማለት ነው፣ እውነት ለመናገር እንዴት ነው ወንድ ልጅ በአንድ ሳምንት ቀርባችሁ፣ እንዴት ነው ፍቅር የሚመጣላችሁ? እንዴ ጉንፋኖ እንደ ፍቅር በአሁኑ ሰዓት በአንድ ሳምንት ውስጥ እንዴት ይመጣል? እስኪ ቤተሰብ ንገሩኝ እናንተ በኮሜንት ማለት ነው። አረ የዘንድሮስ ጉድ ያስ ብላል ኡ በሉ እስኪ ቤተሰብ፣ የምሬ ነው ብላችሁ ጉድ እኮ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? የኔ ዳና ኔ እግዚአብሔር ይመስገን ብያለው የኔ ውድ ውድ ውድ ቤተሰቦቼ ቪዲዮ ይህን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በሃይሚና በብሩኬ መጥቻለሁ። እውነት ለመናገር ሃይሚና ብሩኬ ማቼም አይለያዩ ማቼም አይለያዩ። እውነት ለመናገር ብሩኬ አሳዘነኝ ዛሬ ማለት ነው። እና በጣም ነው ያዘነኝ በመጨረሻ ማለት ነው እና ምን እንዳለ ታውቃላችሁ? ጭራሽ በግድ አይሆኑም፣ ፍቅር በግድ አይሆኑም አለ እኮ። ወንድ ልጅ የፍቅር ጥያቄ ሲጠይቃችሁ ነው እንጂ፣ እንዴት ነው ሴት ልጅ ወንድ ልጅ የፍቅር ጥያቄ የምትጠይቀው? አረ ተው፣ የምሬ ነው የምላችሁ። ጭራሽ በጥፌ አለች እኮ ዛሬ። እውነት ለመናገር አረ በጣም ሼም ነው። ወደ አረ ሴቶች ወደ ራሳችሁ ተመለሱ። እውነት በእናንተ ምክንያት ለምድ ራሳቸውን በእናንተ ምክንያት ሁሉም ሴቶች እኮ አንድ የሆን ነው የሚመስላቸው ወንዶች ማለት ነው። እና ራሳቸውን ብታስከብሩ መልካም ነው ለመናገር ይሄ ነገር ግን ሳስብ ፕራንክ ነው የመሰለኝ ይሄ ነገር እውነት አይመስለኝም። ብቻ ሀይሚም ዝም ማለች ከልጅቷ ጋር ከሊና ጋር አይሚና ልጅቷ ተነጋግሮ ነው ብሩኬ ለመፈተን ፕራንክ እያደረጉ ነው የመሰለኝ ያለው ቤተሰብ ብቻ አላቅም። ይህ ነገር እውነት አይመስለኝም። እውነት ለመናገር ማለት ነው ሀይሚና ብሩኬ መቼም ማይለዩ፣ ይሄ ነገር ፍራንክ ይመስለኛል። ለልጅቷ ደግሞ የምሬ ነው እኔ የውሸቴን አይደለም እያለች ነበረች ለብሩኬ ማለት ነው ሀይሚ ለምን እዚህ ውስጥ ገባለሁ? የውሸት ከሆነ ለምን እዚህ ውስጥ ገባለሁ? ልጅቷ ለልጅቷ ታራዳ እያለች ነበረች ሀይሚ እኔ በእኔ ቦት ሴት ልጅ ናት፣ ሴት ልጅ እንዳትጎዳ አልፈልግም። እኔም የራሴን ህይወት ጀምራለሁ፣ አንተም ከእሷ ጋር ቀጥላ እያለች የነበረች ሀይሚ ማለት ነው። እና ሲያስብ ሲያስብ እንዴ ሀይሚና ልጅቷ ተነጋግሮ ነው እንዴ ብሩኬ ላይ እየተጫወቱ እያሉ እያልኩ ነበር በውስጤ ማለት ነው ቤተሰብ ይሄ ዛሬ ግን ግራ ያጋባል። እውነት ለመናገር ሀይሚና ብሩኬ ማቼም አይለያዩም ማለት ነው። ልጅቷ ደግሞ ከሀይሚና ከብሩኬ መሀል ውጪ ሌላ ህዮት ቀጢ ከብሩኬ ውጪ ውልቅ ብላች ማለት ነው። ጨራሽ ብሮኬ በጥፊ መታችሁ ማለት ነው። እንዴ አረ ሴተኝነታችሁን ዝቅ አታደርጉ። ለመናገር አረ በጣም ነው የምታሳፍሩ አሁን ላይ ማለት ነው። እንዴ ምን ማለት ነው ወንድ ልጅ የፍቅር ጥያቄ የምትጠይቁ? እሺ ፍቅረኛ ያለ ብሮኬ ከአይሚ ጋር እንደሚሰራ ብዙ ነገር እንደሚያደርግ ታውቃለሽ። ለአይሚ ቦታ እንዳለ ታውቃለሽ። እንዴት ነው ሀይሚ ያለችሁ እንጂ የፍቅር ጥያቄ የምትጠይቅ ሊና የምትባይ ማለት ነው። አረ ጎድ ነው እናንተ ሁለቱ ብሩኪን ፕራንክ ካላደረጋችሁ አላ